አሰላሙ አሌይኩም ረህመቱላሂ ወበረካቱ የተወደዳችሁ የተከበራችሁ ውድ የኢትዮ ቤተሰቦች እንዴት ናችሁ? በውጭም በውስጥም ያላችሁ ሁላችሁም ሰላም ብያለሁ። ክርስቲያን ገነች ሰላም ሰላም ብያለሁ። ስለምታበረታቱ በጣም ማመሰግነው። ዛሬ በአዲስ ቪዲዮ መጥቻለሁ። የመጣሁት እንግዲህ ምሰጋ ድንች ልሰራ ነው። ያው እኛ ቤት በዴጃን ስለማይበሉ ድንች ብቻ ነው የምንሰራው። እናንተ በዴጃንም ማረግ ትችላላችሁ ማለት ነው። እዚህ ደግሞ የተፈጨ ስጋ አለኝ። እዚህ ደግሞ ሰባህራት እርድ ፍልፍል አስወድ፣ ወይም ቁንዶ በርበሬ፣ ጨው እና ደግሞ ኩዝብራ እዚህ ደግሞ ነጭ ሽንኩርትና ዝንጅብል እዚህ ሰልሳለኝ። እዚህ ዘይት አለኝ። እዚህ ደግሞ ነጭ ሽንኩርት ይኸው ቀይ ሽንኩርትና ቲማቲም አለኝ። ሁለት ምግብ ነው የምሰራው። ሁለት ነው የታዘዝኩት። ለዛኒያና ምሰጋ ነው የታዘዝኩት። ስለዚህ ለላዛኒያውም ለምሰጋውም አንድ ነው የምሰራው፣ አንድ ወጥ ማለት ነው ወይም አንድ ክሽ ነው የምሰራው። ስለዚህ ለዚህ ነው ሶስት ሽንኩርትና ሶስት ቲማት የሚያረኩት ማለት ነው። አቁላልቼ የምሰጋውንም ወደ ምሰጋው ወደ ሌላ ዛኒያውንም ወደ ሌላ ዛኒያ ያረጋለ ማለት ነው። ይሄ ደግሞ ስጋው ከውጭ ነው የተፈጨው። አንድና ከግማሽ ነው ያረኩት። ግማሹ ታች ነው አሳያችኋል በኋላ ማለት ነው። እንደምትመለከቱት ግማሹ ታች አለ ማለት ነው። አሁን ሽንኩርታችንን እንከትፋለን ስለማይመቼ ነው ሽንኩርቱን ስከትፍ ማላሳያችሁ ከትፌ ስጨርስ አሳያችኋለሁ እሺ ውዶች ይህ ሽንኩርቱን ስከትፍ ላሳያችሁ ነው እነዚህ በደቃቃው ነው የምንከትፈው ወይም እናንተ መፍቀት ትችላላችሁ በዚህ መልኩ ማድቀቅ አለባችሁ ማለት ነው ምታያችሁ፣ ተስፋ አደርጋለሁ። የበዚህ መልኩ ትከትፋላችሁ እንደዚህ አድርጋችሁ ማለት ነው። እሁታይታችሁ ከሆነ እሺ ውዶቼ የበዚህ መልኩ ከትፌ ጨርሻለሁ። ብረት ድስት ግሏን ዘይት ጨምራለሁ ማለት ነው። አሁን እጃችሁ መቃል አለበት በደንብ። ያው የእኛ ስጋ እንትን የለውም ሸሀም የለውም፣ ወይ ወዝ የለውም። ስለዚህ ዘይት ማረግ አለብኝ ማለት ነው። አሁን ዘይት ትንሽ ውስጥ የሚግል እንጠብቃለን። ሽውዶች ዘይት የግሏን አሁን ትንሽ እንዲበስል እገጥመዋለሁ ማለት ነው። ከዛው ቲማቲሜ እንፈጫለሁ። እሺ ውደት ቲማቲሙን ቆርጬ በዚህ አድርጌዋለሁ። ለፈጭ ነው። እናንተ ቲማቲሙንም ቀይ ሽንኩርቱን መፍጨት ትችላላችሁ፣ ግን በአንድ ላይ ሳይሆን መፈጨት እየብቻ ማለት ነው። አለመክተፍን ከፈለጋችሁ ፈጭታችሁ ሽንኩርቱን መጠቀም ትችላላችሁ። እሺ በዚህ መልኩ ፈጭቼ ጨርሻለሁ። እ ደግሞ ሽንኩርታችንን እየበሰለ ነው። ስተዛው ድንቻችንን እንከትፋለን ማለት ነው። ሽንኩርቱ ስታብ ይበስል ድንቼ እንከትፋለን። እሺ ድንቹን ሲከትፍ ላሳያችሁ ነው ኮካያችሁ ብዙም አናሳሳውም፣ ወፈር ወፈር ነው የምናረገው። በዚ ጠብሰት ፎረን ውስጥ ስለሚገባ ምሰጋው ወፈር ነው አለበት፣ እንደዚህ ማለት ነው። እንደምታዩት ወፍራም ነው በጣም ሁሉንም እንደዚህ አርጌ ከትፌ መለሳለሁ። እንደ እንደየትት ወፋፈር ነው በዚ ስለሚጠበስ ማለት ነው። እሺ ወዶች፣ ሽንኩርታችን እና በዚህ መልኩ በስሏን አሁን ምን እናረጋለን? ነጭ ሽንኩርት እና ዝንጅብል፣ እዛ ደግሞ ስጋችን እናረጋለን እንዲበስል ማለት ነው። እዛ በኋላ ነው ቀማሙን እና ነጭ ሽንኩርቱን የምናረገው። መጀመሪያ ስጋችን መብሰል አለበት። ይሄ አንዲና ይሄ ግማሽ ነው። ባለፈው ስሰራ ግማሽ አስቀምጭ ነበርና ለዛ ስጋው ከውጭ ነው የተፈጨው። እሱ ዬ ዘይቴ ግሏን ድንችን ከትፌ አጥቤ ጨዋርጌበታለው። አዛ ድንችን ስንጨርስ ደግሞ ለዛኒያው እንጥል ያለን የለዛኒያውን ውሃ ባሸሜሉንም እንሰራለን የላዛኒዋ ያው የምሰጋው እና የላዛኒያው ስጋው አንድ ነው አሰራሩ ስለዚህ በአንዴ ሰርችዋለሁ ማለት ነው የሁለቱንም የምጠቀሙ ለዛኒያ ይሄ ነው ይሄ ብዙም ውሃ ቀቅሎኝ አይልም ሶስቱን ብቻ ሰርታችሁ ከታች ማድረግ ነው ውሃ አያስፈልገውም ስሰራ አሳያችኋለሁኝ እያንዳንዱ እሺ ውዶችዬ፣ አሁን ስጋችን ነጭ ሽንኩርቱና ቀይ ሽንኩርቱ ጋር ዘይቱ ጋር በጣም ታምሷል። እንደምትመለከቱት በጣም በስሏል። እንደዚህ አርጋችሁ ነው መስራት ያለባችሁ። ግን እናንተ እንደፈለጋችሁ ቲማቲሙን እና ቀይ ሽንኩርቱን ቅመሙን ካበሰላችሁ በኋላ ስጋውን መጨመር ትችላላችሁ። ሁሉም እየቤቱ ይለያያል። የእኛ ግን እንደዚህ ነው። በጣም ነው የሚጣፍጠው ራሱ እንደዚህ ሲሰራ። አሁን ቅድም ያሳየኋቸውን ቅመም በሙሉ አረጋለሁ። ከዛ ቅመሙን አሸዋለሁኝ

አሁን እንትናችን እንጨምራለን። የፈጨኑን ቲማቲም ማለት ነው። በጣም ነው የሚጣፍጠው። እንደዚህ ይህን አሰራር ሰርታችሁ መብላት አለባችሁ፣ መቅመስ አለባችሁ። እሺ ውዶች፣ አሁን ቲማቲሙን የፈጨንበትን ከላጥ አለቅልቀን በውሃ በፈላ ውሃ እንጨምርበታለን። አሁን ቀስ ብሎ ይበስላል። ሁሉ ነገር ተስተካክሏል። አሁን ቀስ ብሎ መብሰል ና አለበት እሳቱን ቀነስ አርገን እንተዋለን። እሹ ድፊ አሁን ለዛኒያው የሚያስፈልገን ሶስ እዚህ ላይ ፍልፍል አስወድ እና ማጂ እዚህ ነጭ ሽንኩርት እዚህ ደቆት እዚህ ደግሞ ኩኪን ክሬም እዚህ ደግሞ ወተት እዚህ ደግሞ ዘብዳለን ማለት ነው። እሱን ስሰራ አሳያቸዋለሁ። እንደምትመለከቱት እዚህ ድንቻችን እንትን በስሏ በቂው ነው። ከዚህ በላይ መቅላት የለበትም። ማውጣት አለብን። ተቀሾ ደሽ ይሄም ዲ ብረድስተን ጥጃለሁ። እዚህ ቅቤ ያለኝ በታ እናቀልጣለን። ቅቤያችንን አብረን ነጭ ሽንኩርቱን እናምሳዋለን። እንደዚህ ደግሞ ማጆን እና ፍልፍል አስወዱንም እናምሳለን። እንደዚህ ማጆን እና ፍልፍል አስወዱን እንደ በርበር ካመስን በኋላ ነጭ ሽንኩርቱን እንደቆት እናደርጋለን። እንደቆቱን በደንብ እናሸዋለን። እሺ ውዶችዬ፣ አሁን ደቆት እንደገንፎ ሽት ታርጊዋለሁኝ። አሁን የፈላ ወተት እናረጋለን። የፈላ ወተት የምናረገው እንዳይጓጉል ማለት ነው። አዛ በዚህ እንመታዋለን። እሺ ውዶችዬ፣ ወተቱን ካረኩ በኋላ በዚህ መልኩ አሽቸዋለሁኝ። አሁን ደግሞ ትንሽ የፈላ ውሃ እናረግበታለን። በዛ ወተቱን ባረግንበት ኮብ ማለት ነው። ቀዝቃዛ እንዲያታረጉ። ለምን ቀዝቃዛው እንትን ይልባቸዋን ያጓጉልባቸዋን። ገባችሁ? እሽ ውዶቼ አሁን ኩኪንግ ክሬም እናረጋለን። ባሸሜላችን በስሏል። አንድ ኮብ በዛ ወተት ባረግንበት ኮብ አንድ እናረጋለን ማለት ነው። እዛ ሜክስ እናረገዋለን። እሽ ውዶቼ ባሬክስ አንጥቻለሁኝ። ድንች ልደረድር ነው። የምቆራርጠው ካሜራው ይሄው ቪዲዮ እንዳይረዝምባቸው ነው። ለዛ ነው ሙሉን ማላሳያችሁ። እንደዚህ አርጌ ደርድሬ ሁሉንም እመለሳለሁ። እሽዶችዬ ድንችን በዚህ መልኩ ደርድሬ ጨርሻለሁ። አሁን የቀደን ወጡን እናደርጋለን ማለት ነው። ያው ካሜራው ስቀረጽ ቪዲዮ እንዳይረዝም ነው መቆራረጠው። አሁን ሁሉንም እንደዚህ አድርጌ እመለሳለሁ። እሺ ሁሉንም የሁሉንም አድርጌ ጨርሻለሁ። እዚህ እዚህ በሸራት የተቆረጠ ቲማቲም አለኝ አደርጋለሁ። እናንተ ደግሞ ፍልፍል ሮሚ ከወደዳችሁ ፍልፍል ሮሚ አድርጉ። የኔ ስለማይወዱ ቲማቲም ብቻ ነው። እሺ ወደቲየ አሁን ደግሞ ወደ ባሸሜሎ ልንሄር ነው። መጀመሪያ ከሰንያው ባሸሜሉን ሶስ ነጭ የሰራነ እናረጋለን ማለት ነው። እሺ ባሸሜል ሶሳችን እንደዚህ ካረግን በኋላ ለዛኒያችን እንደዚህ እናረጋለን ማለት ነው። ይሄ አይቀቀልም፣ የሚቀቀለው አይደለም። እናንተ የሚቀቀለው መጠቀም ትችላላችሁ። እሺ አሁን ደግሞ ከላይቱ ላይ ቀዩን ወጥ በምሰጋው ጋር አብረን የሰራነ እሱን ደግሞ እናረግበታለን። የሚቀቀለው ለዛኒያ ስላደለ አደለ ይበስላል። እንደዚህ በሶሱ ማለት ነው። ሹዶች በዚህ መልኩ ጨርሻለሁ። ስጋውን አድርጌ አሁን ደግሞ ሶስተኛ አድርጌ ባሸሜሉን አደርጋለሁ ማለት ነው። ሹዶች አሁን አጠጣዋለሁ። ይህ ነጩን ባሸሜል መጨረሻው ነው ይሄ ማለት ነው። እሱን አድርጌ ልመ ሹዶች በዚህ መልኩ ጨርሻለሁ። ብና ይጅቡና ሙዘርላለን። እሱን አደርጋለሁ ማለት ነው። አሁን ሙዘርላውን ቺዝ ካረኩ በኋላ በተር ቅቤ ማለት ነው። እንደዚህ እራጨዋለሁ ከላይ እንዲያብለጨልጭ በኋላ ፎረን ውስጥ ሲወጣ ማለት ነው አሁን ኦፕን ውስጥ ሊወላዋለሁኝ ተጠባበቁ።